እኛ ስናነብ እነዚህን ናገኛ እንጂ ሁልጊዜም እንደምንላችሁ ድርሳናትንና ድርሳናት ገድላትንና የቤተ ክርስቲያናችንን መጻሕፍት አንብቡ፣ ጠይቁ። ሰንበት ትምህርት ቤትም ገብታችሁ ተማሩ። እግዚአብሔር አምላካችን ከቅዱሳኑ ረድኤት በረከት አሳትፈን፣ አሚን። ብስራት፣ ትናንት ያከበርነው ትልቅ በዓል አለ። ስለ እሱ በዓል እስቲ የምታውቀውን ንገረን። ህዳር ስድስት የሚከበረው በዓል እመቤታችን ስድስቷን ስደቷን በማስመልከት ነው እና ልጆች ይህም የሚከበርበት ምክንያት እመቤታችን ስደቷን በማስመልከት ከስደቷ ስትመለስ ያረፈችበት ጉስቋም የሚባል ቦታ ላይ ስለሆነ ነው። ያንን በማስመልከት ነው የምናከብረው። ልክ ነ ትናንት የከበርነው በዓል ከእመቤታችን በዓላት ውስጥ አንዱ ሲሆን አንዱና ትልቁን በዓል ነው። ወደ እግዚአብሔር ልጆች ቅዱሳን ብናከብራቸው የሚጨመርላቸው ባናከብራቸው ደግሞ የሚቀነስባቸው ነገር ኑሮ አይደለም። ብናከብራቸው የምንባርከው የምንቀደሰው እኛ ነን። ስለዚህ እግዚአብሔር ቅዱሳን ወዳጆቹን እንዳከበራቸው እኛም በቻለው አቅም ማክበር አለብን። የቅዱሳኑ ረድኤት በረከት ለማግኘት ከቃል ኪዳናቸውም ለመሳተፍ ደግሞ እኛ ልጆች ለድሆች ለችግረኞች ካለን ነገር ማካፈላችን እንዳንዘነጋሽ። ጎበዞች፣ ብስራት ተመልካቾቻችን ሰላምን በሏቸው እሺ ሰላም በመዳል የምትከታተሉን ውድ የእግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህን መራ ግብር የምትከታተሉ በሙሉ እንደምሰነብታችሁ ደህና ናችሁ፣ እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሚን። እግዚአብሔር አምላካችን ዛሬም ዘውትርም የተመሰገነ ይሁን። አሚን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ ሲሰኛ የኛ የህጻናት መራ ግብር ነው። በዚህ መርሃ ግብር ከቅድስት ቤተ ክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ታላላቆቻችንና ወላጆቻችን የነገሩንን ቅዱሳት መጽሐፍትን ስናነብ ያገኘናቸውን እኛን ልጆች ያስተምራሉ፣ ይመክራሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ልዩ ልዩ ዝግጅቶች አሰናርተናል። እግዚአብሔር እንደወደደንና እንደፈቀደ ከዚህ ሰዓት ጀምሮ ዝግጅቶቻችንን በቅደም ተከተል ወደ እናንተ መናደርስ ይሆናል። ዝግጅቶቻችንን በማስተዋወቅ እስከ መራ ግብሩ ፍጻሜ ድረስ አብረናቸው የምንቆየው እኔ ብስራት ተስፋዬ ና ወንድም ኢሳቅ አብረን በጋራ በመሆን ነው። እስከ መራ ግብሩ ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። ተመልካቾቻችን መራ ግብራችንን በሰላምታ ና በመልእክት ጀምረናል። ስለዚህም ከዚህም በመቀጠል ወደ መዝሙር ጥናታችን ነው የምንሄደው። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ ወንድማችን ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። ሰላም በላቸው። ራስን ማስታወቅ። ሰላም ሰላም ልጆች፣ ስሜ ኪሩቤን መረታብ ይባላል። የመጣሁት ከእስጢፋኖስ ቤተ ክርስቲያን ሲሆን የክርስትና ስሜ ወልደ ኢየሱስ ነው። እሺ ልጆች፣ ለዛሬ ጅላቸው የመጣሁት መዝሙር ሥላሴ ትትረመም የሚለውን ነው። ታውቋል። አንድ ጊዜ አንድ

እሺ ልጆች መዝሙሮ ይሄንን ይመስላል። አሁን ግጥሙን ጽፈን እንመለስ። ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትት ነከር ሥላሴ ትትረመም ወትትነ ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነ። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእናንተ ጋር እንዲሁም ከወንድማችን ኪሩቤል ጋር እየተቀባበልን እንለዋለን። ዝግጁ ነህ?

ወትትነ ሥላሴ ትትረመም ወትትነከር። ጎበዝ ኪሩቤል፣ ጎበዝ ልጆች። አሁን ደግሞ መዝሙሩን ሶስት ጊዜ እያሸበሸበን እያጨበጨም እንለውና ዝግጅታችንን እናጠናቀቃለን። ሥላሴ ትትረመም ወትትነከር

እሺ ልጆች፣ መዝሙሩ ይሄንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት፣ መልካም ሳምንት። እሺ ኪሩቤል ተሰናበታችሁ ልጆች። ያብጸጋ ለዛሬ ካንተ ጋር መዝሙሩ ስለጠናው አመሰግናለሁ። እኔም አመሰግናለሁ። ሰላም ኑ ልጆች። ውድ የእግዚአብሔር ልጆች የመዝሙር ጥናቱን የተከታተልነው ይመስል ነበር። መዝሙር ጥናቱን ላስጠናን ለወንድማችን ያጸጋ ና አብራችሁ ላጠናችሁ በሙሉ ዝማሬ መላእክትን ያሰማልን። አሜን።